ብርሃን ያለም ይዘቅዝቃችሁ፣ ግን ሰው የሚያመውን ነገር አታደርጉ። ልክ እናንተም ከታመማችሁ ማለት ነው። ይሄንን አሁን የዘቀዘቀችው ወይንም ዋንዳይናት ወይንም በረከት ናት ወይንም አልሚ ናት ወይንም ኢቶ ናት አካውንት ቀይራ፣ ከነዚህ ውጭ ማንም ሊዘቀዝቅ አይችልም። ለምን በሃይሚ ይቃጠላሉ? ሃይሚ ተብሩኬ ጋር እንድትሆን በጭራሽ አይፈልጉም። ባናታችሁ ትተከላላችሁ እንጂ እናንተ እየተቃጠላችሁ ብሩኬና አይሄድም። ለምንድን ነው የሚሄደው? እነዚህ ባልቴቶች እኮ ናቸው ጭንቅላቱን የመረዙት እንጂ ማንም ሰው ብሩዛሬ። ሱሲ ጠረኑን ናፍቆኛል፣ ብሩኬ ጋ ልሄድ ነው እያለች ነበረች እሷ። ዝህን ዝህን ቀምሳ እኮ ነው። አንቺ እሷን ከሰው ቆጥረሻት፣ እዚ ጋ እንደ አጀንዳ ታነሻታለሽ እንዴ? ሶሲ ማለት ተራ ባልቴት ናት፣ አለቀ እና እዚ ጋ እናንተ እንደሚያማ ታወቃችሁ የሆነ ነገር ሲደረግ ተነስታችሁ ሃይሚን አስዘግዘው ሃይሚ ለእናንተ መልስ አሰጣችሁም ሃይሚ ከሰማሽ መልስ እንዳሰጭ ለማንንም ውስጥ ይኖራል ብሩኬ በተለይ ይኖራል እዚህ የእኛ ነገር እየሰማ አንቺ ኩይን ነሽ ሃይሜ አንቺ ኩዌን ነሽ፣ እየቦታው እየሄድሽ ንግስት ነሽ። መልስ መስጠት የለብሽም። አንቺ ንግስታችን ነሽ። ገና በተግባር ኢትዮጵያ ላይ እናነግስሻለን፣ በተግባር በወሬ ሳይሆን፣ በስነ ስርዓት። ለምን አንቺ ትናዘሀፍሽን ስትከፍቻ ትገኝ የስራ ሰው ነሽ ምናምን ነገር በቃ አለን እና ዝም ብላችሁ አትበሉ። ምንድን ነው የተፈጠረው የሚለውንም ቆም ብላችሁ አስቡ። ሃይሚ ብሩኬን ስለዘቀዘቀች ሰኑ እኔ አላስደሰተኝም አሞኛል። ለምን መደረግ የለበትም ሃይሚም ስለተዘቀዘቀች አሞኛል መደረግ የለበትም። እግዚአብሔር ይመስክረኝ፣ እኔ በጣም ነው የሚወደው። ታውቀኛለሽ፣ እንዴት እንደሆነ የሚወደው ቡራክ የማለት ነው ስለዚህ እነሱ ብሩክ የሰነት ወንድም ብሩክ የሰነት ወንድም ደሞ ሁለተኛ ደግሞ ሀይሚን ሚን ዘቀዝቃሉ። አካውንት እኔ አካውንት የለኝም ሌላ ይሄ ብቻ ነኝ፣ አለሁኝ። እንዴት ናቸው? የዳን ዶሮ እንዴት ነሽ? እንዴት አመሻቸው? አለሁኝ። ሃይሚ ላይ ማለት ነው አናቷ ላይ እንዲወጡ ያደረጋቸው ለእነዛ ለባልቴቶች ሄዶ ላይክ ስለሚያደርግላቸው ነው። አለቀፋ የገረመኝ ሌላ ነገር አይደለም። መጀመሪያ ይሄ ሰላሳ ሶስት ሰው ሃይሚን እንድሳደቡ ግሩፕ የተፈጠሩ ቦታ ነበረ። አብሩት ትክክል፣ ቦታ ነበረ። ትክክል። ይሄ ይሄ ክብር ለሱ አይመጥ ነው፣ መደረግ የለበት። እኛ ሰታቱን ስንናገር እንታ ጀምሮ ሆኖ የኛ ቤተሰብ ማለት የጀመረው እንደዛ አይደለም። እኛ ጠልተነው ሳይሆን ሃይሚን እየጎዷት ነው እነዚህ ሰዎች ሃይሚን እየጎዷት ነው። መደረግ የለበትም ነው እያልን ያለ ነው እንጂ ማንንም ማንጠላም። ሃይሚ እንደዚህ አይነት ተንከሴ ስተግባር ብታደርግ ሃይሚ፣ እንደዚህ አይነት ነገር አይመጥንሽም አቁሚ፣ ከእንደዚህ አይነት ነገር ብለን እንናገራታለን። ነገር ግን ስታረግ ተዘቀዘቀ ካየች አራአን ስሚኖሆነች ነው ብለን በቃ በኮሜንት ምናምን ገባሽ አይደለ ሃይሚ። አሁን እዚህና እዚህ ስትል ከሰከስ ብታያት በያት እኔ ዝም አልላትም። ወጥቼ ነው የማጥባት ገብቶሻል። ግን ስላላየኋትኝ ምንም ልል አልችልም። ሳያት ግን አጥባት አለው። ለምን አይመጥናትማ አይሆነ የእሷ ቦታ ዳኒ ጋር መገኘት። ዳኒ ያሽቀበጠ ዳኒ ጋሲት መጣ ኔ አጥባት አለው። ትክክል ነሽ አንቺ። አሁን ከዳኒ ጋር እንደዚህ ተለጥፋ ተመጣች እኔ አጥቤ ነው ማሰጣት ሃይሚን። ለምን መደረግ የለበትማ ማን ነው ዳኒ፣ ሶስ ያላከበረችው ጉቶ፣ ከእሱ ጋር እንዴት ነው የምትለጠፈው? አደርጋለ እዚህ በትልቁ የተቀመጠችው ዳኒዶሮእዛ በአንዱ ባልቴት አሁን ገስት ከፍታ ምን አለች፣ እዛ ጋር ዘቀዘቁትም አልዘቀዘቁትም ምናምን እያለች ትበጠረቃለች። እንደዛ ብለሽ ከምታስቢ አንቺ ተነስተሽ ሃይሚን አትዘቅዝቅያት። ሃይሚን መዘቅዘቅ የለብንም። ይሄ ተግባር መጥፎ ነው። በይ እናንተ እኮ ሰላሳ ባልቴቶች እኮ ለዚህ ጋር ላሉት ለሃይሚ እህቶች እህት ነን ለሚሉ እናት ናችሁ፣ ወልዳችሁ ታሳድጋላችሁ። ብታውቁት ኖሮ ይሄ ጭንቅላታችሁን ክፈቱት፣ አሰሩት። በስነ ስርዓት አሰሩት። ወሬ ከዚህና ከዚህ ድሮስ ከባልቴት ምን ይጠበቃል? ቡና ሽ እያላችሁ ዚህና ዚህ ከካሞች፣ ሃይሚ ላይ፣ ሃይሚ ላይ እጃችሁን አንሱ። መጨረሻ ላይ ወልዴ ከማንም ለባሽ ፓንት ለባሽ ጋር ላይ ከታረግ ቦታህን ወቅ ቡርኬ

ማለት እዚህ ጋር ሁለቱ ልጆች አንድ ናቸው ማለት ነው። እናንተ ግን ተለያየል። ላይክ አናጣጥላችሁ። ለምን ደግሞ የምትዘቀዝቁት የምትዘቀዝቁበት ደግሞ ምክንያትስ ምንድን ነው? ምን መሰለ አሁን ማለት ነው እነዚህ ምላሳይሽ እኛ ደከመን እኮ እነዚህ ግሩፕ ከፍቶ ነበረ ሰላሳ ሶስት ሰው ማለት ነው ሀይሚን ሊሳደቧትና የሀይሚን ሰብስክራይብ ሊያነሱ ገባሽ? እየሰማሽ ነው ዳኒ ዶሮ። ከዛ በኋላ ደግሞ ብሩኬ ራሱ እዛ ግሩፕ ውስጥ ነበራ ገበሽ። እዛ ውስጥ ግሩፕ ፎሎ አድርግና ውጣ ተብሎ ፎሎ አድርጎ ነው ወጣ አሉ። እነሱ ሲያወሩ ነው እኔ የሰማሁት። እኔ አላየሁትም፣ ግን ብቻ ወይኔ እሱ እኮ ወጣ፣ ወጣ ምናምን ሲሉ ሰምቻለሁ። ከዛ በኋላ ደግሞ እሱ ደሞ ምን አደርጋል? እነሱ ሃይሚ የተዘቀዘቀችበት ቦታ እሱ ፎቶ ሌላ ጊዜ ሲፖስት ላይክ ያደርጋል ገባሽ። ለምን እንደዛ ያደርጋል? እራሱ አካውንት ነው አይታችሁ። እራሱ አካውንት በራሱ አካውንት የምንድን ነው ሌላ አይደለም፣ የራሱ ደሞ እነዚ ደሞ ሃይሚን ተዘቀዘቁ በሌላ አካውንት ቀይሮ ማለት ነው ትላንትና እነሱ አትገበም 200 ኬ ብሎ ማለት ሰላሳ ሰው ሁለት ሰው ነው ምናምን ሳይስክራይቦን አንስቶ ነበረ። ካዘገበች ማለት ነው። ትላንትና ሁለት መቶ ኬ አየሽ። እንደዛ ነው፣ እየዘቀዘቋታል ማለት ነው ሃይሚን ምንም ሳታደርግ ገባሽ። አይተሻል። አሁን ኢሁ ተዘቅዘቃ ነው አለች። አይተሻል። እንደዛ ዘቅዘቋታል እንደዛ ማለት ነው። ስንት ቦታ እንደሆነ እንደዛ ይደረጋል። አሁን እንደዛ ቆርጣ እኮ ነው ሰበባ። እንደዛ ይደረጋል። አሁን እሱም ይዘቀዘቅ ስለዚህ ስለዚህ እሱም እጅ አለበት እያላችሁ ነው አላችሁ ላይ ከሚያረግ ላይክ ያደርጋል ነው ገበሽ እነዚህ ሰላሳ ሶስት ሰው ደግሞ ፎሎ አድርጎ የሀይሚ ፕሮፊል ያደረጉትን ብሎክ አድርጊ ተብሎ ብሎክ ያደርጋል አሉ ደግሞ ምን መስረሽ ፎሎ ያነሳሉ የሀይሚ ፕሮፊል ያደረጉትን ማለት ነው ገበሽ ለሴት ልጅ ክብር አለ አለ እሱ የእራሱ ይህ የእናቴ ልጅ ነው አለ ሀይሚ ሴት አይደለችም ሀይሚም እኮ ሴት ነች። ለምን ትሳደባላችሁ? ለምን ትሳደባላችሁ? ሀይሚም ማለት ነው እንጂ ያለበት ሀይሚ እንደዛ ስትዘቀዘቅ ለአንድ ቀን አይቶ ይወጣል። ሁለተኛ ቀን ደግሞ የእሱ ፎቶ ሲለጠፍ ደግሞ ላይክ ያደርጋል። በጣም ከባድ ነው። እንደዚህ እስከሆነ ማለት ከሱ እንደዚህ አልጠብቅም እኔ ማለት ነው። ምክንያቱም በቃ ማለት ይከብዳል፣ ይደብራል እነሱ ፈጣሪ እኮ ለሁሉም ሰው ዋጋውን የእጁን ነው የሚሰጠው እኛ ሁላችንም እኮ ሞች ነኝ የምሬ ነው ሲጋ ለባሽ ሞች ነኝ ግን እናንተ የምትሰሩ ስራ ሌላ አካውንት ደብቃቸው ምናምን የምሬ ነው ፈጣሪ ቅር አይላችሁም የምሬ ነው

ዝም ብሎ ማሽቃበጭ ብቻ ነው። ፈጣሪም ላፍ ሲዘቀዝቃችሁ እናንተ የእጃችሁ የእጃችሁ ፈጣሪ ይስጣችሁ። እቺ ደሞ ድምኛ ይታርቀኝ ይመጣል። እነሱ ታረቀል ታረቀኝ አያይ ይቀራል። ሱሲ ዛሬ እኔ በጣም ያናደረችኝ ጠረኑ ናፍቆኛል የኔ ፍቅር ስትል አልሰማሁትም። እሱ ኮአን ቆራኑ እን ማለት ነው የዳኒ ጠረን ማለት ነው ሱግቃ የዳኒ ጠረናል ተማስለኝ ጣ ነገራችን ላይ እንዴት ደበላ እኮ ብሩኬ ምንም አወጣለትም። ንጽህና ብታይ ሲም ጫማስ እንዴት ነው! እኔ ልትወድቅ ነው የመሰለችኝ። እኔ አሁን አሁን ወደቀች ስል ማለት ነው፣ ጎርጋዴ ጎርጋዴ ጎርጋዴ እያለችኝ፣ ቀጠሮ አለብኝ ቀጠሮ አለብኝ እያለች ብሩኬ ጠረና ትንሽ ረዝ ምንም ማረግ አይቻልም። አንቺ ቅርታ ካስጠየቀች ነገ ትቀጠቀጣለሽ። አንቺ ሴት የሆነ ነገር ማልንገርሽ ዛሬ ሶስት የብሩኬ ጠረና አፍቆኛ አለች። ዳኒ እኮ ፍግፍግ እየሸጠታት ነው። ብሩኬ ብሩኬ ሸበለው፣ ጠንበለሉ ከመልክ መልክ ከንጽህና ንጽና አሟልቱ የሰጠው ነው። ፋክት ነው፣ እውነት ነው። ገብቶሻል? ያ ዶሮ ማነው? ዳኒ ፍግፍግ እየሸጠታት

ኖ ኖ፣ እውነትም መወራት አለበት። እውነታም መወራት አለበት። ስም ይልሽ ሳሉ በጀመሪያ ሶሲና ብሩኬ ፕራንክ ቪዲዮ የሰሩ ጊዜ ሶሲና ይጠጫል አልገላ ስትወጣ ስወጣ እኔ ራሱ እንደዛ አልወ ሮወጣ ይሄ አልጋማቸም አላገኝም። ለምን ይመስልሻል? ለምን ይመስልሻል ለምን ይመስልሻል? ብሩኬ የመኪናውን ንጽህና እንኳን እንዴት እንደሚጠብቅ አይተሽዋል? እንኳን የራሱ ማለት ነው። ተመችቷት እኮ ነው፣ ጠረኑ ያልገው ጠረን፣ ያልገው ጠረን እኮ ተመችቷት እኮ ነው ልታሸት የምትወርደው የምትወጣ። ይሄ ናፍቆት እኮ ነው። የብሩኬ ጠረን ናፍቆኛል እኔ ሊሄድ ነው ብርዬ፣ እኔ ፍቅርዬ ልንገዳንች ዛሬ ደግሞ ናፍቆኛል፣ ጠራ ነው አለች። አንቺ ተሳሰተ እኮ ነው አመጫትሔርና መጫት ነው ብሩክ እኮ ሼር ሲያደርግ ምን ብሎ ነው? ከቦታችን ውጡ ብሎ ነው። ሃይሚንና ዳኒን ነው ወይስ ዳኒንና ለዳኒ መናገር አለብን። በስነስርዓት ሽቶ ሽቶ ይቀባ። በስነስርዓት ሸዋሪ ይግባ። ይችን ሰውስ በስነስርዓት ይያዝልን። ከዛ ከህይወታችን ከህይወታቸው ተብሩክና ከሃይሚ ህይወት እንዲወጣ ማድረግ አለብን። በስነስርዓት ሽቶ መላክ አለብን፣ ከአረብ አገር ለዚ ሰውዬ ማለት ነው። ሰሚየነት ለምን ሽቶ ሽቶ ይጣጠባል? አለች ደግሞ። አውቀሻላ ይሄ ነገር ኦኬ እንትና ሳኑ ሳኑ ሶሲ ከምድር ተነስታ ዳኔን ጥንብርኩ ሳታደርገው ፍቅፍቅ ስለሚሸጥ ምን ሆነ ነው አንቺ? እስኪ ቀን ሙሉ ስራ ውለሽ አንቺን እራስሽን ልጠይቅ። ይሰን ነው ቀን ሙሉ ስራ ውለሽ ማታ ዩኒፎርሜሽን አስትቸው ምን ምን እንደሚል የሆነ እንትን እንትን ነው የሚለው ፍግፍግ። እኔ ለምን ለምን እውነቱን አልነግርሽም። እንኳን ያቺ ሀለሌት ሶ ሲዝ እና ዝ ዞር ጥንባትፈጣሪክ ግሽቱን ስጠኛቺ ቱ ሰው አደለች ሳ ትላንትና ምን እንደናስቀመጠች አይተሻል? ኢንስተግራም ላይ ምን አስቀምጣ ነው ሶሴ? እኔ እኮ እሷን አልከታተላትም። እኔ ምን ትሰራልኛለች? ዳኒን ያላከበረች ሴት፣ ባሏን ያላከበረች ሴት ምን ትሰራልኝ? ደግሞ የምከታተላት እሷን። ምን ሆነች ነው

ያቺ ሰላም የለችም፣ የድሮ ሰላም ማለት ነው። እሷ እኮ ሀይሚን እየዘቀዘቀች ናት በሌላ አካውንት። በነገራችን ላይ ሰኑ ማለት ነው፣ ሰኑ ፕሮፋይል ላይም ብሩኬን አድርጋ፣ ሁሉም ቦታ ላይም ብሩ። አሁን እኮ የኖርማል ቲክቶክን እየተጠቀመች አይደለችም፣ በሌላ አካውንት ሀይሚን እየዘቀዘቀች ናት። ወይ ወይ ዌልካም ሰሊም ሰላም፣ ይቅርታሽ የኔ ውድ ማለት ነው። እናንተ ሰላምን ሙታ አርግ ሻታፕ ምናምን አትበሏል። ሶሪ ጋይስ ማለት ነው። አሁን ለዳኒ እኔ የቤት ስራ መስጠት አለብኝ። ለዳኒ በደንብ በስነ ስርዓት ሸዋር እንዲገባ ሽቶ ቢቀጥልዛቃልዬ ማለት ነው። ሽቶ ቢቀረሰው ካለ እኔ ልክለት አለሁ

ትናንትና ሶሲን ማለት ነው። ጎበዝ ስትሏት የነበራችሁ ሰዎች አላችሁ። ሰባ ሁለት ሰው አላችሁ። ሃይሚን እንደዚህ እየገፈተረቻት ጎበዝ ትላላችሁ። ሌኒ ቆንጆ ሶሲ ምናምን ትላለች። ምንዋ ነው ቆንጆ? ማታም ሀጣራው ዜነባ፣ ዜነባ፣ ዜነባ

ዘቀዝቃ ዋንዳይ ወይንም በረከት ናት። ይቺ ሴጣን ይደርባት፣ ደግሞ በረከት ትላለች። እንዲ ስም ትርጉም ሳታቅ ባልቴት ደንቆሮ። በነገራችን ላይ ምንም አታመጡ፣ አካውንት ብታዘጉ ቃልዬ። በዚህ አጋጣሚ ማለት ነው። አዲያ ሺ እዚህ አታልቅሽ፣ ሂድና ዩቱብሽ በደንብ አስረድኝ። የንጠፋይ ማለት ነው

አመሰግናለሁ ውዴ። በረከት ናት ይቺ ግማታ። በረከት ሽ ይደርብን ላለው እንዲህ ደግሞ የምን በረከት ነው የሚያድርብን? ምን ጥሩ ነገር አላትና? የሴጣን በረከት ጣናቷ ላይ ተሸክማ ትዞራለች። ሴጣናም ሴት የምትጠላ ሴት ሆና ማለት ነው። አስመሳይ። ያ ያባንጋሌ ባልሽ ድብን ይበልሽ። ጥምባታ አንቺ ሃይማኖቷን ቀይራቻለች። ባንጋሌ ያገባቻለች። ቀይቃሌ ወላይተኛ የምታወሩ ሰዎች የበረከት ባል ማለት ነው በአንጋል ሄደው ትልቅ ስፖንጅ መቀመጫ ገዝቶላታል እና እሱ ሰፍቷት አሁን ልታስቀይረው ነው። እንትን ፕላስቲክ ቅጥ እናሰራላት ቱርክ እንላካት። ብራዋተ ለወገን ደራሽ ወገን ነው። ቤተሰብ ፕሊስ ፕሊስ፣ ኧረ ችግር እንለምና ዋጣልን ከዚ ከሀይን አናት ሬት ወርዳለች